ሂዊይ መቼም ቢሆን ስራውን በአግባቡ ሰርታ ሀላፍትናዋን እንደምትወጣ ሁላችንም እናውቅ ነበር። ለሀላፍትናና ለሂለናዋ ስትል ብዙ ጥረት እያደረገች ያፌትን ገልስሳ ጥለዋለች። ዛሬ ሂዊይ እንግዲህ ችሎትም ላይ ወጥታ መቼም ቢሆን ያፌት ከእስር ቤት እንዳይወጣ ብዙ ንጹሃኖችን ህይወት አበላሽቶ ገንዘባቸውንም አሳጥቶ ክብራቸውንም አሳጥቶ እንደተጫወተባቸው ስለምታውቅ ምንም ቢሆን እኔ ሙቼ ነው ቁሜ ያፌት እጅ ከገባ መቼም ቢሆን ከእስር ቤት አይወጣም በማለት ትልቅ ውሳኔና ከእስር ቤት የማይወጣበትን በሰርጉ ቀን አስገብተዋለች ማለት ነው። በጣም ደስ ይላል። ለኢፉዬ ብላ ብዙ ነገሮችን እቤት ድረስ ስለሄደች አሁን ምንም የሚያቀታን ነገር የለም ያፌትን በቁጥጥራቸው ስር አውለውታል ኢፍራታን አሳልፋ ላለመስጠት ብዙ ጥረት አድርጋለች እንግዲህ እቤት ውስጥ ደግሞ ኢፍራታን ለመጉዳት የማያሻጥር የለም ሉሊት ቤዛ እንዲሁም ደግሞ ጽዮን አብረው ሆነው ሲያሻጥሩና ሲመክሩ ነበር ህዌ ግን የቤዛን ጓደኝነት ተጠቅማ አሁን ደግሞ የሉሊትን ሀሳብ ተጠቅማ ያፌትን የሰርጉለት አጥምዳለች። አንዳንድ ጊዜ የሚዋደዱ ሰዎች ፈተና ቢበዛባቸውም ግን ደግሞ በፈተና መካከል እንደሚወጡ ምንም ጥርጥር የለውም። ኢፉዬና ኢፍራታ ኢፉዬና ናታን አሁን እንግዲህ ጥላታቸውን አሸንፈዋል። ናታን አሁን ኢፉዬን ይረዳል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ድራማ ከባለፈው የቀጠለ ይዘመተናል። እንግዲህ ያፌት እንደሚታወቀው ናታንንም ትናንትና ደውሎ ዝተውበት ነበረ። ኢፍራታንም እሱ ቤት ሊያሳድር ፈልጎ ነበር ነበረ ማለት ነው። ኢፍራታ ግን ብልጥና ጀግና ስለሆነች እንቅልፍ መድኃኒት አጠጥታ ጥላውላሽ ብላ እቤቷ ሂዳ አድራለች ማለት ነው። እዛ ሲያት ናታንም በጣም ተደሰተ። እሱ ግን ወደፊት ባሏ ጋር ነው የምታድረው በማለት ነበረ። ከዛም በስተመጨረሻ ግን እሷ ሄዳ ሲያት ናታን ተገረመ። አሁን ተጠራጠረ። እሷ ፈልጋ ሳይሆን የሆነ ነገር አስፈራርቷትና በቃ ምንም አማራጭ እንዳይኖራት አድርጎ እንደ ሰነካከላት ተረዳ ናታን። ከዛም እባልሽ ጋር ታድረልሽ ብለው ብሎኛል ነበር እንዴ አላት። ከዛ ኢፉዬ ዝም ብለው ገብታ እክላሷ ተኘታ፣ እክላሷ ገብታ ማልቀስ ጀመረች። ግን ደግሞ ቢሆንም በሌላኛው ቀን ደግሞ ናታን እንግዲህ ሚስቴ ናት እያለ ደግሶ ሲም በጣረቅ ህዊ አደጋ አደረሰችበት እንግዲህ ከዚህ በላይ ትልቅ አደጋ የለም ህዊ አሁን እስር ቤት ለማስገባት ተዘጋጅታ ስለነበረ የዛን ቀን የእንቅልፍ መድኃኒት አጠጩ ብላት ነበረ ሉሊት ያንን የእንቅልፍ መድኃኒት ከኪሱ አድርጋ ግን እሱ አልተጠቀመውም ቢሆንም ያ ነገር ስላልሆነ ኢፍራታን ከያፌት ትዳር ማምለጥና ኢፍራታን እንትን ማለት ስለሌለባት ኢፍራታን አገተቻት በሰርጉ ቀን። ከዛም ያፌትን እስር ቤት አስገባችው ሂዊ የስራ ባልደረቦቿ አለቃዎቿንም ጨምራ። ያፌት አሁን እስከ ወዳኛው እስር ቤት ገብቷል። አሁን ደግሞ ትልቁ ችግር ተገላገልን ሲባል ጥቃቅኖቹ ጽዮንና ቤዛ ችግር እየፈጠሩ ነው። እንዲሁም ሉሊት እንግዲህ ጽዮን ኢፍራታ ላይ ያላት አመለካከት በጣም ከባድ ነው። ይሄ ለምን ይሆናል? አመለካከቷ በጣም አስቸጋሪ ነው። ኢፍራታን ማጥፋት ድረስ የወሰነችበት ውሳኔ ያለ ያ ሁሉ ስቃይ እረስታ አሁን ደግሞ ለቤዛ እያሻጠረች ትገኛለች። ቤዛ ደግሞ ሁልሽም ከዚህ ቤት አስወጣሻለሁ፣ ጠብቄኝ አለች። አሁን የሚጀምረው ከገኒ ይመስለኛል። ምክንያቱም ገኒ ለኢፍራታ መከታ መሆኗን ስለሚያውቁ ገኒን ማስወጣት ይቀድማቸዋል። ግን ደግሞ ገኒ እያንዳንዶቹ ነገሮች ይዛባቸዋለች። እናም ስለያዘችባቸው ያንን ነገር ስለሚፈሩ ገኒን የሚደፍራት አይመስለኝ ትንሽ ጽዮናት እንግዲህ የምትዳፈረው ሉሊትም ብትባል የቤዛን እናት በትራስ አፍና እንደመግደሏ ታውቃለች። ገኒ ትናገርብኛለች ስትል ገኒን ደፍራ አታስወጣትም። ቤዛን ብትባል ገኒን ደፍራ የማታስወጣበት ምክንያት ምንድን ነው? ምን ይመስላችኋል? ናታንን እንዳታለለችው ና ሁሉን ነገር እንዳደረገችው ገኒ ታውቃለች። የወለደችውም ልጅ ከያፌት እንደሆነ ናታን ገና አልሰማም። አሁን ብዙ ጉዴት ተደበቀ ነገር አለ። ዳግም ደግሞ በእህቱ አይደራደርም። እናም አሁን ያፌትን ሁላቸውም ተባብረው እንዲሁም ቢኒ ተባብረው ያፌትን አዘቅት ውስጥ ማስገባት ነው የሚፈልጉት መቼም ቢሆን የማይወጣ እንዲሁም ደግሞ ሌሎቹ የስራ ባልደረቦቹም እንደዛው እና ጽዮን አሁን ኢፍራታ ላይ ምን ታደርጋለች? ጽዮን እንደመርሽ ሆናለች። በራሷ የምታደርገው ነገር ከባድ ሊሆን ይችላል። አሁን ቤዛ ጽዮንን ትመረዛታለች። ቤዛ ግን ሁላቸውንም ማስወጣት ትፈልግና ናታንን ብቻ የራሷ አድርጋ መኖር ትፈልጋለች። ምክንያቱም ኢፍራታ ያፌት ጋር ሄዳለች እያለች ነው። ግን ኢፍራታ ያፌት ጋር ብትሄድም አላደረች አለዋለች፣ ተመልሳ መጥታለች። ቤዛ አሁን ትልቅ ነቀርሳናት። አሁንም ከጥፋቷ አትማርም። እህ ወይጋ ሄዳ ኢፍራታን ለማስወገድ ሴራ ለመጠንሰስ ፈለገች። ከዛም ሄዊ ደሞ ቤስ አይ መጥፎ ስራችን ቢቀርብ ን ነው የሚሻለው ብላ ትልቅ ታሪክ ነግራታለች። ቤዛ ግን እምትጸጸት ወይም ደግሞ ያንን ነገር እምትተው አይደለችም። ኢፍራታን ያፌት ስለታሰረ ወደ ናታን ትመጣብኛለች ስለምትል ኢፍራታን አሁንም ማስወገድ ትፈልጋለች። የ የኢፍራታ ስቃይ እንደቀጠለ ነው አንዱን ተፋታው ስትል ሌላኛው ይደቀናል። ግን ደግሞ ፈጣሪ ካለ ልበ ንጹሑን ሰው ከጎናቸው ይሆናል። ጥላት ይበዛባታል። ግን ለምን ነው ቤዛ ደግሞ እንግዲህ ክፉ ናት እና የምታደርጋቸው ነገሮች በሙሉ እሰው ጋር መክራ፣ አሁን ሉሊት ኢፍራታን ከዚህ ምድር ማጥፋት ስለምትፈልግ ሉሊትና ቤዛ ባንድ ሆነዋል። ሁለት አረመኔዎች ለምንም የማይሳሱ ክፉ ሰዎች። ግን ደግሞ እሷ በምንም የማትበገር በፈጣሪዋ ተወክላ እያንዳንዱን ነገር ስለምታደርግ ፈጣሪ ይረዳታል። በዙሪያዋ ደግሞ አሁን ሂዋ አለችላት። ሂዋ እያንዳንዱን ነገር ታደርጋለች። በእርግጥ ኢፍራታን ሁሉም ሰው ይወዳታል። ነገር ግን ኢፍራታን ሁሉም ሰው ይወዳታል። እኛን አይወደንም ብለው ራሳቸውን ዝቅ አድርገው ከሰው ጋር የሚያወዳድሩ ደግሞ እሷን ለማጥፋት ቆርጠው ተነስተዋል። የኢፍራታ መጨረሻ ምንድን ነው? ናታን አሁን በጣም ልቡ ተሰብሯል። ነገር ግን ኢፍራታ ወዳ እንዳልሆነ ያፌት ጋር እንደሄደች ሲያቅ የሚረዳ ይመስለኛል። በሚወዱት ሰው መፈተን ከምንም በላይ ከባድ ነው። የሚወዱትን ሰው ስቃይ ማየትም ከባድ ነው። ኢፍራታ እየተሰቃየች፣ ለናታን ግን ነፍስ እንዲኖር ብዙ መጽዋዕትነትን ዋጋን ትከፍላለች። ይህንን ግን የተረዳት የለም። ጽዮን አልተረዳቻትም፣ ለሱ ብላ ብዙ ስቃይ እያሳለፈች እንደሆነ አልተረዳችም። አሁን ጽዮን እውነት አለማስተዋስ ችላ ነው ወይስ ምንድን ነው? ሉሊት ራሱ ተጠራጥራታለች። ይች ልጅ ሙድ እየያዘችብን ነው እንዴ? አልታመመችም አስታውሳለች እያለች ነው። ግን ሙድ እየያዘች ሳይሆን ከቤዛ ጋር ሆና እፍራታውን ማጥቃት ነው የምትፈልገው። የኔ ወንድም ለእሱ አይገባትም፣ እፍራታ ለእኔ ወንድም አትገባውም፣ እየረከሰች ሴት ናት እያለች እፍራታ ላይ ብዙ ነገር ታደርጋለች። ግን ስታስታውስ ይሄ ክፋቷ ተመልሳ ይጸጽታታል። ግን ደግሞ ይቅርታ ትጠይቅ ይሆን? ከባድ ነው አሁን ቢኔ በሁለቱ መካከል ነው ለናታን ወንድም ነው ለጺ ደግሞ ፍቅር ነገር ይዞታል ኢፍራታ እንድትጎዳ አይፈልግም ምክንያቱም የዳግም እህት ናት። ኢፍራታ ፈልጋ እንዳልሆነ ያፌት ጋ ያላት ግንኙነት ማንም ሰው ያቃል የሚረዳው ነገር ነው ግን የሚጠሏት ደግሞ ኢፍራታ በናታን ላይ ፈልጋ ወይም ደግሞ እውነት ናታን ከርታ አፍቅራ መስሏቸው አስመስለው ነው እውነታውን ቤዛ ታውቃለች። እንዳውም ልሌት ቤስ በቃ በእርግጠኝነት እያወራች ነው። ኤፍራታ ማለቴ ከኤፍራታ ጋር ይገኛል ይገናኛል እንዴ። አንቺ በፍጥነት ከእስር ቤት መውጣትሽ እና ኤፍራታ ማግባቷ እኔ ግራ እየገባኝ ነው አለች። እሱን አብረን እናያለው አለ ቤዛ ቤዛ ግን እውነታውን ታውቃለች እውነታውን እያወቀች ሄለናዋ የሚጎዳት ወይም ደግሞ ሄለናዋ የሚጸጽታት ሴት አይደለችም። እፍራታ ፈልጋ እንደሄደችና ናታንን እንደከዳችው በናታን ላይ ዝም ብላ እንደፈለገች የምትሆን ሴት አድርጋ ነው የምታወራው። ከዛም ለዝች ለጋጠወጥ ልጅሽ እንደዚህ ትሆኛለሽ እያሉ እንግዲህ ገኒን ያሰቃያታል። እፍራታ ጋጠወጥ ሳኮን ስርአት ያላት በስርአት የታነጸች ናት። ሰው ልጅ አስተዳደጉ ብቻ ሳይሆንም ፈጣሪ ያነጻው ሲሆን ደስ ይላል ግን ቤዛ ይህ ሁሉ እያወቀች እዛ ነገር ታቀጣጠራለች። ኢፍራታ ቤት ውስጥ ብትመጣም ነገር ግን ቤዛ ደስተኛ አይደለችም። አንድ ሉሊት ጽዮንን እንዳደረገቻት በገዛጇ ቤዛ ኢፍራታን እንደዛ ማድረግ ትፈልጋለች። ሁለት ደግሞ ዳግም እንዳትነሳ አድርጋ ከምድረገጥ ማጥፋት ትፈልጋለች። ግን ደግሞ አይሳካላትም። ምክንያቱም እያንዳንዱን እቅዷን ለሂዊ ትናገራለች። ቤዛ ኢፍራታ ላይ ምን ማድረግ እንዳለባት ያቀደችውን እቅድ ስለምትነግራት ህዊ ደግሞ ታውቃለች። እናም እንደውም ደርሰሽ አዛኛ አትሆኝ እያለች አልነበረ። ደርሰሽ አዛይ ሳይሆን ጎረቤታችን አንድ ሴት ነበረች። እሷም ደግሞ በጣም የሚያሳዝን መጥፎና ክፉ ልጅ ነበረች። ወንድሟ ላይ እንደዚ አይነት ግፍ ትሰራ ነበር። ወንድሟም ይቅር አላት። ከዛ እሷ በኋላ ላይ እሷ መሆኗን ሲያውቅ ወንድሟ ዓይንሽን ላፈር አላት። እቤት ውስጥ ሬሳዋ ተገኘ። ሬሳዋ ይሽተት አይሽተት ርቧት ጠምቷት ውሃ የሚሰጣት እንኳ አታ ነው የሞተችው። ስለዚህ ክፋት ለማንም አይበጅም። ክፉ ባንሆንና ክፉ ስራ ባንሰራ ጥሩ ነው ብዬ አስባለሁ አለች። አይገርምም! ግን ቤዛ ይህንን የምትረዳ አይደለችም። ደርሰሽ ማዘን አሰብሽ እያለች ነበረ ታሪኩን ስትነግራት። ውህ በጣም ያሳዝናል አለች። እናም ስለዚህ አሁን ኢፍራታ ያኛውን ትልቁን ጥላት ተገላገልኩ ስትል ነገር ግን መጥፎቹ ጥቃቅኖቹ አሉ፣ ግን ደግሞ ያፌት እንዳስወጣት ቤዛን በደንብ ታውቃለች። ኤፍራታ ያንን ስለምታውቅ ቤዛ አርፋ ማትቀመጥ ከሆነ ለህግ አካል ጠቁማ የምትታሰር ይመስለኛል። ናታን ቤዛ በመፈታቱ አግራ ቢገባውም ግን ደግሞ ቀላል ሆነ ማለት ነው በማለት ተረዳ። ምክንያቱም እስር ቤት ያሳልፋቸውን ታይሞች ስለሚያቅ ያፌት አሁን አብቅቶለታል። ኢፍራታ መቼም ያፌት ልትሆን አትችልም የምትሉ ቻናሉን ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ።